በዚህ ዓለም ብዙዎች በተለያዩ መንገዶች የእግዚአብሔርን ቃል ተግባራዊ ለማድረግ ይጠራሉ። ነገር ግን አንዳንዶች በትቢታቸው በስልጣን ፍላጎታቸው፣ ወይም በኃጢአታቸው ምክንያት የእግዚአብሔርን ትእዛዝ ይቃወማሉ። ዛሬ ስለ ሊል ናስ ኤክስ እና ቀደም ስለነበሩ ተመሳሳይ ታሪኮች፣ እንዲሁም እግዚአብሔር እንዴት በፍትህ ደግሞ እንደቀጣቸው እንነግራቸዋለን። ይህ ታሪክ ለኛ ትምህርት እንዲሁም የማንቃ ደወል ይሆንናል። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ዓለምን እያነጋገረ ስላለው አንድ ርዕሰ ጉዳይ ነው የምንነግራችሁ በዛሬው ቆይታችን። ሊልናን ኤክስ እንግዲህ ዘመናዊ ተጽዕኖ ፈጣሪ የተባለለት የ26 ዓመት ወጣት ነው። ሙሉ ለሙሉ በሚባል ደረጃ በተለይ ደግሞ የፊቱ አካል በቀኝ በኩር ፓራላይዝድ ሆኗል። ይሄ ሰው ማን ነበረ? በእግዚአብሔር ክቡር እና በእግዚአብሔር ስቅለት በእግዚአብሔር መስቀል ሌሎችም ቅዱስ ቦታዎች ላይ እንዴት ሲሳለቅ እንደነበረ በጣም ደግሞ በርካታ የሆኑ ነውሮች እግዚአብሔር የሚጸየፋቸውን ሀጢያቶች ሁሉ ሲያደርግ የነበረ ሰው ነው። ዛሬ ላይ እንግዲህ ያለበትን ሁኔታ እንነግራችኋለን። እንዲሁም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቅለትን አስመልክቶ የስቅለቱን ፊልም እየሰሩ ሰዎች ምን ገጠማቸው የሚለውን ነው የምናየው። ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችው መረጃውን ከክሱም ቲዩብን ሮማን ጸጋዬ ረሳችኋለው። የምታተርፉበት ዝግጅት ስለሆነ እስከ መጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። ሊልናል ኤክስ በማህበራዊ ሚዲያ ታዋቂ የሆነ በሙዚቃው በአኗኗሩ፣ በወጣቶች ላይ ትልቅ ተጽዕኖን ያሳደረ እንዲሁም ደግሞ ሌሎቹን የእሱ ባሪያ ያደረገ ሰው ነው። ነገር ግን በቃላቱ በተግባሩ የእግዚአብሔርን ስልጣን መቃወም ጀመረ። እግዚአብሔርን በይፋ በመሳለቅ ቅዱስ ቃሉን በመናቅና ኃጢአቱን በማጉላት ከእግዚአብሔር መንገድ ወጣ። ውጤቱ ደግሞ አሁን ታይቷል ተገልጿል። የህይወቱ ውድቆት፣ የአደባባይ ውርደት፣ የነፍስ ትግል ለሁሉም አለም ታየም። ይህ የሆነው እግዚአብሔር ትዕቢተኞችን እንደሚቀጣም ለማሳየት ነው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን የሚቃወሙ ይዋረዳሉ መዝሙር ምዕራፍ 18 ቁጥር 26፣ ሌልናል ኤክስ ደግሞ ብቻውን አይደለም። ታሪክ ብዙ እንደዚህ ያሉ ምሳሌዎችን እና ታሪኮችን ይነግረናል። ከመጽሐፍ ቅዱስና ከሌሎች ታሪኮችም እንመለከታለን። ናቡከደነጾር፣ የባቢሎን ታላቅ ንጉስ በስልጣኑ እጅግ የሚኩራራ ነበረም፣ ትዕቢተኛም ጭምር የተሰሩትን ሁሉ ለራሱ ክብር ወስዶ ነበረ፣ እግዚአብሔርንም ንቆ ነበር። እግዚአብሔር ግን በፍትህ መልስ ሰጠው። እንደ መጽሐፍ ቅዱስ ትንቢትም ዳንኤል ምዕራፍ አራት ላይ ናቡከደነጾር ሰብአዊ ክብሩ ተነጥሎ እንደ እንስሳ ሆኖ በሜዳ ኖረም ሳርም ጋጠ። ከዛ ግን ከልቡ ተለወጠና እግዚአብሔርን አመሰገነ። ይህ ታሪክ የሚያስተምረን ትዕቢት ወደ ውድቀት እንደሚያመራ ነው። በመጽሐፍ ቅዱስ ላይ የምናውቀው አንድ ታሪክ አለ፤ የኮራህና ጓደኞቹ ታሪክ። የእግዚአብሔርን ቅጣቶች በመቃወምም የተነሱ የሙሴን መሪነት የእግዚአብሔርንም ፈቃድ ተገዳደሩ። ውጤቱ የሚታወቅ ነው። እግዚአብሔር በተአምራዊ መንገድ ፍርዱን አሳየ። ምድር ተከፈተች፣ ኮራህና ተከታዮችን ዋጠቻቸው። ይህ ክስተት የእግዚአብሔርን ስልጣን መቃወም እንደ ከባድ መዘዝ እንደሚያስከትል ያስተምረናል። በታሪክ ውስጥ ብዙ መሪዎች ከንጉሶች እስከ ዘመናዊ ተጽዕኖ ፈጣሪዎች በትዕቢታቸው ወድቀዋል። አንዳንዶች በኃጢአታቸው ምክንያት ስልጣናቸውን አጥተዋል፣ ሌሎች ደግሞ በህዝብ ፊት ተዋርደዋል። እግዚአብሔር በተለያዩ መንገዶች በተፈጥሮ፣ በሰዎች ወይም በራሳቸው ህሊና ፍርዱን ያሳያል። እነዚህ ታሪኮች እኛን ምን ያስተምሩናል ብላችሁ ጠይቁም። በመጀመሪያ እግዚአብሔር የማይሳሳት ዳኛ ነው። ትዕቢት፣ ኃጢአት፣ ተቃውሞ በእርሱ ፊት አይቆሙም። ሁለተኛው የእግዚአብሔር ቅጣት ሁልጊዜ ለመጥፋት አይደለም። አንዳንዴ ለመገሰጽና እኛን ለመመለስ ነው። እንደ ናቡከደነጾር እግዚአብሔር ልባችንን እንዲለወጥ እድል ይሰጠናል። የሌልናል ኤክስ የናቡከደነጾር የኮራ ታሪኮች ለእኛ ታላቅ መልእክት አላቸው። እግዚአብሔርን መቃወም ወደ ውድቀት ይመራል፣ ነገር ግን ትህትና መጸጸት ወደ ሕይወት ያምራሉ። መጽሐፍ ቅዱስም እንዲህ ይላል፣ ትቢተኛ ይወድቃል፣ ትሑት ግን ይከበራል እንዳለ በምሳሌ ምዕራፍ 16 ቁጥር 18። ስለዚህ ልባችንን እንመርምር፣ ከእግዚአብሔር ጋር እንስማማ፣ በቃሉ መሰረት እንኖር። ዕለተ አርብ የስቅለቱን ቀን በጣም በርካታ ፊልሞች ስቅለቱን አስመልክቶ ተሰርቷል። የኢየሱስ ክርስቶስን ስቅለት ለመስራት የሞከሩ ተዋናዮች በቀረጻ ጊዜ የታዩ ተአምራቶች አንዳንድ ሚናዎች ተዋናይን ያለምንም ጥርጥር ይለውጡታል። በተለይም የኢየሱስ ክርስቶስ ሚናን መጫወት ተዋናዮችን ወደ አዲስ መንፈሳዊ ጉዞ የሚያስተዋውቅ ከተራ ተሞክሮ በላይ የዘለለ ነገር ያለው ነው። እነዚህ ተዋናዮች በተፈጥሮ ለሥነ ጥበብ ተግተው ቢሰሩም፣ ብዙዎቹ የክርስቶስን ሚና ሲጫወቱ በሕይወታቸው ውስጥ ያልተጠበቀ ተአምር ተፈጥሯል። ታምራትን ብቻ አይደለም፣ ምስቅልቅሎችም እንደ ተከሰቱ ይመሰክራሉ። እነዚህ አስገራሚ ታሪኮችን እንመለከታለን። ብዙ ተዋናዮች የኢየሱስ ክርስቶስን ሚና ሲጫወቱ ያልተለመደ መንፈስ መነቃቃት እንደገጠማቸው ይናገራሉ። ለምሳሌ በታዋቂው ፊልም The Passion of the Christ ውስጥ ኢየሱስ የተጫወተውን ጂም ካቪዜል በተደጋጋሚ ቃለ መጠይቆች ላይ ተናግሯል። ይህ ሚና የኔን እምነት አጠናክሮታል በተዋናይነት ሳልሆን በእውነተኛ ዓለም ውስጥ እንደነበርኩ ይሰማ የነበረም። ካቪዜል በተለይ በመስቀል ላይ ያለውን ትዕይንት በማንሳት የተሰማውን ጥልቅ ስሜትና መንፈሳዊ ግንኙነት በማስታወስ አይኖቹ በእንባ እየተሞሉ ተናግሯል። ይህ ሚና እምነቱን ከመቀየር ባለፈ ለሌሎች ተመልካቾች መልእክተኛ እንዲሆን መርጦታል። በተለያዩ የኢየሱስ ህይወትን የሚያሳዩ ፊልሞች ቀረጻ ወቅት ያልተጠበቁ ክስተቶች መከሰታቸው ደግሞ ተነግሯል። ከነዚህ መካከል አንዱ አሁንም ደ ፓሽን ኦፍ ደ ክረስት ነው። በቀረጻው ወቅት የተከሰተው ጂም ከቪዜል በመስቀል ላይ ተሰቅሎ ትዕይንቱ ሲቀረጽ በእውነት በኤሌክትሪክ ተመቶ ነበረ። አስደናቂው ነገር ይህ ክስተት ከመጥፎ ይልቅ ለተዋናዩም ሆነ ለቀረጻ ቡድኑ የክርስቶስን መስዋዕትነት በጥልቀት የመረዳት ምክንያት ሆኗል። በሌላ ጊዜ ደግሞ በተመሳሳይ ፊልም ወቅት የነበረው የአየር ሁኔታ በተለይም በመስቀሉ ትዕይንት ወቅት በሚያስደንቅ ሁኔታ ከመጽሐፍ ቅዱስ መግለጫ ጋር ተመሳስሎ ነበረ። እንደዚህ ያሉ ክስተቶች ተዋናዮቹን ብቻ ሳይሆን ተመልካቾችም ወደ እግዚአብሔር ቅርብ እንዲሆኑ አድርገዋል። የኢየሱስን ሚና መጫወት ተዋናዮች ወደ አዲስ የህይወት ተልእኮ እንደመራቸውም ታሪክ ጸሐፊዎች ተናግረዋል። በ1977 በተለቀቀው ጀሲሶፍ ናዝሬት ፊልም ውስጥ ኢየሱስን የተጫወ ተጫወተ ሮበርት ፓውል ይህን ሚና ከተጫወተ በኋላ ህይወቱ መለወጡን ተናግሯል። እሱ ይህን ሚና ከመጫወቱ በፊት በእምነት ጉዳይ ብዙም ትኩረት ባይሰጥም ከዚያ በኋላ የክርስቶስን ትምህርት ለማስፋፋት ቁርጠኛ ሆኗል። በተመሳሳይ በአካባቢያችንም በኢትዮጵያ በተለያዩ መድረኮች የኢየሱስን ሚና የተጫወቱ ተዋናዮች በአካባቢያቸው ያለውን ማህበረሰብ ለመቀየር መልእክተኞች ሆነዋል። እነዚህ ተዋናዮች የክርስቶስን ፍቅርና መስዋዕትነትን በተግባር ለማሳየት ተነሳስተዋል። እነዚህ ተዋናዮች ያጋጠሟቸው መስቀልቅሎች ለእኛ ለተመልካቾች ትልቅ መልእክትን ይዘዋል። የኢየሱስ ክርስቶስ ታሪክ በተዋናዮች በኩል ሲተላለፍ የፍቅርና የተስፋ የመዳን መልእክት ወደ ልባችን ይደርሳል። እነዚህ ተሞክሮዎች እግዚአብሔር በሁሉም ቦታ መኖሩን ያሳያሉ። ነገር ግን በተመሳሳይ እግዚአብሔርን መስሎ መተወንም ዋጋ እንደሚያስከፍልም ይነግሩናል። ስለዚህ እኛም በራሳችን ህይወት ውስጥ የእግዚአብሔርን መንፈስ ለመቀበል ክፍት እንድንሆንም ደግሞ ይጠራናል። በትወና ውስጥ ኢየሱስን መምሰል ማለት የኢየሱስ ክርስቶስን ሚና በተውኔት በፊልም ወይም በመድረክ ላይ መጫወት ማለት ነው። የብዙ ጊዜ የእርሱን ታሪክ፣ ትምህርቶች ወይም መስዋዕትነት ለተመልከ አመለካቶቹ ለማስተላለፍ ይደረጋል። በተለይም በክርስቲያን ተውኔቶች ወይም በበዓላት ላይ እንደ ትንሣኤ ወይም ደግሞ ገናም። ነገር ግን ይህ ተግባር ጥሩ ወይም መጥፎ መሆኑን በተዋናዩ ዓላማ፣ በአቀራረቡ መንፈስና በተመልካቾች ግንዛቤ ላይ የተመሰረተ ነው። መጽሐፍ ቅዱስ በቀጥታ ስለ ትወና ወይም ስለ ኢየሱስ ክርስቶስ በትወና መምሰል አይናገርም፣ ምክንያቱም ትወና እንደ ዘመናዊ ጥበብ በመንፈስ ቅዱስ ዘመን አልነበረም። ነገር ግን ከመጽሐፍ ቅዱስ መርሆች አንጻር እንደሚከተለው መመልከት እንችላለን። በአንደኛ ቆሮ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ስለዚህ ትበሉም ትጠጡም ወይም ማንኛውንም ታደርጉ ሁሉም ለእግዚአብሔር ክብር አድርጉት ይላል። በትወና ኢየሱስን መምሰር ለእግዚአብሔር ክብር የእርሱን ትምህርቶችም ለማስፋፋት ወይም ሰዎች ወደ እምነት ለመምራት ከሆነ በመጽሐፍ ቅዱስ መርሆዎች መሰረት መልካም ሊሆን ይችላል። በቅን ልብ መሆንን ግን አስቡ። ኢየሱስ በማቴዎስ ምዕራፍ 6 ቁጥር 1 እስከ 6 ላይ ሃይማኖታዊ ተግባራት ለሰዎች ማሳየት ወይም ደግሞ ለግል ክብር መሆን እንደማይገባ ያስተምራል። በትወና ውስጥም ኢየሱስን መምሰል በትህትና በአክብሮትና በቀልብ መሆን አለበት እንጂ ለግልዝና ወይም ለማሾፍ መሆንም የለበትም። በተጨማሪም ሌሎችን ከማሰናከል መቆጠብ አለብን። በሮሜ ምዕራፍ 14 ቁጥር 13 ላይ ስለዚህ ከእንግዲህ ወደፊት እርስ በርሳችን እንዳንፈርድ እንጂ ለወንድሙ መሰናከለውን ወይም ማሰናከልን እንዳያስቀምጥ መወሰን ይሻላል ይላል። ኢየሱስን በትወና መምሰል እምነት ላላቸው ሰዎች ስሜት ጉዳት የሚያደርስ ወይም የእርሱን ተቀድሶ የሚያጣጠል ከሆነ ተገቢነቱ ሊጠየቅ ይችላል። የሃይማኖት ሰዎች ምን ይላሉ የሚለውን ስንመረምር በክርስትና እምነት ውስጥ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና ሌሎች የክርስትና መሰል ሃይማኖቶች ኢየሱስ በትወና መምሰል ላይ የተለያዩ አመለካከቶች አሉ። ከቀደመው ከቀደመው ጀምሮ እስካሁን ያለውንም እንመለከታለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ኢየሱስን በትወና መምሰል በተለይም፣ በሃይማኖታዊ ተውኒቶች እንደ ትንሳኤ ወይም የገና ተውኔት ተቀባይነት ሊኖረው ይችላል። ነገር ግን በጥንቃቄና በአክብሮት መደረግ አለበት። የቤተ ክርስቲያን አባቶች እንደሚያስተምሩት ኢየሱስ የእግዚአብሔር ልጅና መድኃኒታችን ስለሆነ የእርሱ ሚና በትወና ሲገለጽ፣ በቀልብ በተቀደሰ መንፈስና ለእግዚአብሔር ክብር መሆን አለበት። የኢየሱስ ተቀድሶ ወይም መለኮታዊ ባህሪ በጭራሽ ሊወከል አይችልም። በተውኔት ውስጥ ኢየሱስ ታሪክ በተገቢው መገለጽ ሰዎች ደግሞ እንደ እምነትም ሊበረታቱ ይችላሉ። እንደ ቤተ ክርስቲያን ተውኔቶች በበዓላት ላይ የኢየሱስ ትሕትና ፍቅር በታሪክ ውስጥ ለመግለጽ እንፈልግ ይሆናል። ይህም በትወና ውስጥ በትክክለኛ መንፈስ ሲደረግ ደግሞ ተገቢ ነው። ካቶሊክ፣ በካቶሊክ ቤተ ክርስቲያን ውስጥ ኢየሱስን በትወና መምሰል በተለይ በተውኔት እንደ ፓሽን ኦፍ ዘ ክረስት ያሉ ፊልሞች ወይም ደግሞ በትንሳኤ ተውኔቶች ተቀባይነት አለው እስካሁን በአክብሮትና በተቀደሰ መንፈስ ከተደረገ ካቶሊኮቹ ይህ አይነቱን ትወና ሰዎች ስለ ኢየሱስ መስዋዕትነት ለማስተማር እንደሚረዳ ያምናሉ። ፕሮቴስታንትን ስንመለከት በፕሮቴስታንት ቤተ ክርስቲያኖች ውስጥ አንዳንዶች ኢየሱስን በትወና መምሰል እንደ መልካም የወንጌል መሳሪያ ይመለከቱታል። ሌሎች ግን የኢየሱስን መለኮታዊ ተፈጥሮ ባይወከል ብለው በጥንቃቄ ይመለከቱታል። ነገር ግን በአጠቃላይ በትክክለኛ መንፈስ ከተደረገ ተቀባይነት አለው። ኢየሱስን በትወና መምሰል ጥሩም ሆነ መጥፎ ሊሆን ይችላል፣ እንደ አውዱና አላማው። ጥሩ ሊሆን የሚችልበት ሁኔታ ለማስተማርና ለመጠቀምና ለማነቃቃት ከሆነ ነው። እንደ ቤተ ክርስቲያን ተውኔቶች ወይም ደግሞ እንደ ፓሽን ኦፍ ደ ክርስት ያሉ ፊልሞች የኢየሱስን ታሪክ በአክብሮት በመግለጽ ሰዎችን ወደ እምነት ሊያበረታቱ ይችላሉ። ከቀደመው ውይይታችንም የኢየሱስ ፍቅርና መስዋዕትነት ተዋናዩ የኢየሱስን ሚና በተቀደሰ መንፈስ በትህትናና በእውነተኛ እምነት የሚጫወት ከሆነ ይህ ለተመልካቾች መንፈሳዊ ጥቅም ሊያመጣ ይችላል። ተውኔቱ የመጽሐፍ ቅዱስን ትምህርቶች በትክክል የሚያንጸባርቅና የኢየሱስ ክርስቶስን ተቀድሶ የማይቀንስ ከሆነ መልካም ሊሆን ይችላል። እዚህ ላይ ልብ ልንል የሚገባው መልካም ነው አልተባለም፣ መልኪያም ሊሆን ይችላል እንዳገላለጹ ኢየሱስ ክርስቶስን በቀላሉ ወይም በማሾፍ አሁን የዚህ ዘ ዘመን አንቂዎች ነን ዘፋኞች ነን ፊልም ሰራተኞች ነን እንደሚሉት ግን ኢየሱስ ክርስቶስ ላይ ሞክ በማድረግ ወይም ደግሞ በተቀደሰው ቅዱስ በሆኑ በተቀደሱ እቃዎቹ ማላገጥና ለራሳቸው ጥቅም ማዋል እንዲሁም ዝና ገንዘብንና ከፍተኛ ተጽዕኖ በግላቸው ለመፍጠር የሚሄዱ በዛ መንገድ ከሆነ ለእምነቱ ተከታዮች ስሜት ጉዳት ማድረስን ብቻ ሳይሆን የኢየሱስ ክርስቶስ መለኮታዊ ተፈጥሮን መገዳደር ሊሆን ይችላል። በኦርቶዶክስ ተዋህዶ እምነት የኢየሱስ ቦታ እጅግ የተከበረና ከማን በላይ ስለሆነ እንዲህ አይነቱ አቀራረብ ተቀባይነት አይኖረውም። ተዋናዩ ወይም አዘጋጁ የኢየሱስን ሚና ለግልዝና ለገንዘብ ወይም ለሌላ ራስ ወዳድ ዓላማ የሚጠቀም ከሆነ ይህ ከመጽሐፍ ቅዱስ መርሆች ጋር በእጅጉ የተቃረነ ነው። በማቴዎስ ምዕራፍ 6 ቁጥር 1 እስከ 6 ድረስ የተሳሳተ ትምህርት መስጠትም፣ ተውኔቱ የኢየሱስ ታሪክ ወይም ትምህርቶችን በመጽሐፍ ቅዱስ ያልተደገፈ መንገድ የሚያቀርብ ከሆነ ተመልካቾችን ሊያሳስት እንዲሁም ደግሞ ክርስቲያኖችን በእጅጉ ሊያስቆጣ ይችላል። ኢየሱስ ክርስቶስን በትወና መምሰል በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሌሎች የክርስትና እምነቶች አውድ በትህትና በአክብሮትና ለእግዚአብሔር ክብር ሲደረግ መልካምና መንፈሳዊ ጥቅም ያለው ሊሆን ይችላል። የእግዚአብሔር ቃል ምንም ነገር ለእግዚአብሔር ክብር እንዲደረግ ያስተምራል። ስለዚህ ተውኔቱ የመጽሐፍ ቅዱስን ትምህርቶች በታማኝነት የሚያንጸባርቅ ከሆነም ሰዎችን ወደ እምነት ሊያበረታታ ይችላል። ነገር ግን በአክብሮት ማነስ ለግልዝና ወይ በተሳሳተ ትምህርት ከተደረገ እጅግ በጣም አደገኛ አካሄድ ነው። በተለይ የኢየሱስ ክርስቶስን ቅድስና በማይመጠን መልኩ ወይም የምዕመናንን ስሜት በሚጎዳ መልኩ ሲሆን፣ እጅግ አደገኛ አካሄድ ነው።